ይሄም እስከማዘጋጅ ድረስ ሌላ የሚያስፈልጉኝ ነገሮች ስላሉ እነሱን ላዘጋጃቸው ልክደነውና ወደ ጎኑ ላስቀምጠው ተመልሼ እመጣለሁኝ። አሁን የእርሾው ተዘጋጅተዋል። እርሾ ከተዘጋጀ በኋላ እዚህ ማለን ገልጠዋለን። እርሾአችን ዝግጁ ነው። እዚህ ዘይት አለኝ። ያላችሁ ማር ተጠቀሙ። ከሌላችሁ ደግሞ ጥቁር ስኳር፣ ቡኒ ስኳር፣ ወይም እንደዚህ ስኳር ነጭውን ተጠቀሙ ነው። ጥቁር አዝሙድ እንጨምር። ያለ ነጭ አዝሙድና ድንብላል ነው የማደርገው። አብረን እናሻለን ማለት ነው ለዳቦ ቆንጆ ናቸው። የደስ ይለኛል ዳቦ ላይ መዜ ሲጨመሩ እንደዚህ አርጋ ያውበጄነጀበርብታጥብ ያለውን እንደዚህ አርጋ ያዘጋ አይነት አርጋችሁ ተጠቀሙ ማሻ ያለው ደግሞ